ሰበር ዜና ሕዳር 6 2018። ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትናም ሰበር ዜናዎች ይዤ እቀርብ ያለው በቅድሚያ ማርዕስተ ዜናዎቹን በማስቀደም ጀምራለሁ። በጎጃም ታሪክ ተሰራ። ከባህር ዳር በላይ ዘለቅ ኤርፖርት አቅራቢያም ኤርፖርቱን ቀለበት ውስጥ በማስገባት በተደረገ ውጊያ የአገዛዙ መገናኛ ካምፕ ላይ መብረቅ ጥቃት በፋኖ ሲሰነዘር አገዛዙ በባህር ዳር ዙሪያ ህዝቡን ሲደበድብበት የነበረው ታንክም በፋኖ ተቃጥሏል። ካምፕ ውስጥ የነበሩ የአገዛዙ ወታደሮች ሲደመሰሱ፣ በርካታ የጦር መሳሪያ ከከባድ እስከ ቀላል ተማርከዋል። ዝርዝር መረጃም ይዘናል፣ ታደምጡታላችሁ። ወዲህ ደግሞ በወሎም እንዲሁ ተአምረ ጀብዱ ሲፈጸም የምሬ ወዳጁ ልጆች አገዛዙን ጦር ክፉኛ ሙሉ በሙሉ በሚባል ደረጃ ሲደመስሱት ከፍተኛ ወታደራዊ መሪዎች ሳይቀሩ ተደምስሰዋል ተብሏል። በዝርዝር የምታደምጡት መረጃ ይዘናል። በጎንደርና ሸዋም ከባድ ትንቅንቅ ሲደረግ ፋኖ በከፈተው መብረቅ ጥቃት የአገዛዙ ኮማንዶ ጦር እንደ ቅጠል ረግፏል፣ እንመለከተዋል። ከፍተኛ የፋኖ አመራር በስልክ ማብራሪያ እንዲሰጠንም ጋብዘናል፣ እናገናኛችኋለን። በርካታ የጦር ግንባር መረጃዎችን ይሰጠናል። በሌላ በኩል ፋኖ ሕወሓትና ሸኔ የኤርትራ ኃይሎች በሱዳን ተገናኙ ብሎ ዘኢኮኖሚስት ዘገበ ተብሎ ስለሚናፈሰው የማደናገሪያ ወሬ ዝርዝር መረጃ እንሰጣችኋለን። ጉዳዩን እናጠረዋለን። ወዲህ ደግሞ አረብ ኤምሬቶች በኢትዮጵያ ወታደራዊ ካምፕ እየገነቡ መሆኑ ሲነገር የሱዳን ኃይሎች ይሰለጥኑበታል ተብሏል። እንቃኘዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላድርስ እዚህ ተገኝቻለሁ።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 የተባበሩት አረብ ኤምሬቶች የውጭ ሀገራት ወታደሮችን ማሰልጠኛ የጦር ሰፈር በኢትዮጵያ እየገነቡ መሆኑን ለጉዳዩ ቅርበት ያላቸው ወታደራዊ ምንጮች ለሚዲያችን ያደረሱት መረጃም ያሳያል። ወታደራዊ ማሰልጠኛው እየተገነባ የሚገኘው በምዕራብ ኢትዮጵያ በቤኒሻንጉል ጉምዝ ክልል በዳቡስ ወንዝ አቅራቢያ መሆኑን መረጃውን ለሚዲያችን ያደረሱ ምንጮች አያይዘው ጠቁመዋል። የሚዲያችን የመረጃ ምንጮች እንደገለጹት በተባበሩት አረብ ኤምሬቶች እየተቋቋመ የሚገኘው ወታደራዊ ማሰልጠኛ የኢትዮጵያ መከላከያ ሰራዊት የወታደራዊ መረጃና ደህንነት ሹም ጀነራል ጌታቸው ጉዲና በምስጥር ይመሩታልም ተብሏል። በቤኒሻንጉል ጉምዝ ክልል በሚቋቋመው ወታደራዊ ማሰልጠኛ ስፍራ የኢትዮጵያ መከላከያ ሰራዊት የምህንድስና ባለሙያዎች የጫካ ምንጣሩና ቁፋሮ ስራዎችን በሚያከናውኑበት ወቅት የተባበሩት አረብ ኤሜሬትስ ወታደሮች መኮንኖች በሄሊኮፕተር ወደ ስፍራ አቅንተው ጉብኝት ማድረጋቸውን ሚዲያችን ጉዳዩን በቅርበት ከሚያውቁ የመረጃ ምንጮቹ ያገኘው መረጃ ያሳያል። ወታደራዊ ማሰልጠኛው ስራ በሚጀምርበት ወቅትም እስከ 10000 የሚደርሱ ወታደሮች ማሰልጠን የሚያስችል ሲሆን የሚቋቋምበት ዋነኛ ምክንያት የውጭ ሀገር ወታደሮችን ለማሰልጠን ነውም ተብሏል። በዚህ የወታደራዊ ማሰልጠኛ የጦር ሰፈር በተባበሩት አረብ ኤምሬቶች ድጋፍ የሚደረግለት ጀኔራል ሐምዳን ደጋሎ ፈጥኖ ደራሽ ወታደሮች በዋነኛነት እንደሚሰለጥኑበት የተነገረ ሲሆን በሱዳን የእርስ በእርስ ጦርነት የሚሳተፉ ቅጥረኛ ወታደሮችም ስልጠና በዚህ እንዲሁ ይሰጣቸዋል ተብሎ እንደሚታሰብም የመረጃ ምንጮቻችን ገልጸዋል። ከዚህ ጋር ተያይዞ በሶማሌላንድ የበርበራና በኬንያው ሞምባሳ ወደቦች በኩል በመቋቋም ላይ ለሚገኘው ወታደራዊ ማሰልጠኛ ግብአት የሚሆኑ ወታደራዊ ተሽከርካሪዎችና የጦር መሳሪያዎች ወደ ኢትዮጵያ ገብተዋል ሲል የሚዲያችን ወታደራዊ ምንጮች ለሚዲያችን ገልጸዋል። የተባበሩት አረብ ኤምሬቶች ፕሬዚዳንት ሼክ መሐመድ ቢን ዛይድ በፈረንጆቹ ነሐሴ 223 ዓ ም በኢትዮጵያ ይፋዊ ጉ ኝት ማድረጋቸውን ተከትሎ ሁለቱ ሀገራት ከተፈራረሟቸው በርካታ ስምምነቶች መካከል በወታደራዊ ጉዳዮች ዙሪያ የሚደረግ ትብብር አንዱ ሲሆን በቤኒሻንጉል ጎምዝ ይገነባል የተባለው የውጭ ሀገራት ወታደሮች ማሰልጠኛ ወታደራዊ ሰፈር የስምምነቱ አንድ አካል ነው ተብሎም ይገመታል ተብሏል። አሁን በቀጥታ አንድ መረጃም አጋራችኋለሁ። በተለያየ ይሄ መረጃ የብልጽግና አጀንዳ ሲሆን ብልጽግና በተለያዩ የገዛ ሚዲያዎቹ እያሰራጩ ያለ መረጃ ነው። መረጃው ሰው እንዲህ ይላል የፋኖ ኦነግ ሸኔ ህወሀት ና ኤርትራ ከፍተኛ አመራሮች በሱዳን ተገናኝተው መምከራቸው ተሰማ ዘኢኮኖሚስት ምንጮቹን ዋቢ በማድረግ ባወጣው ዘገባ እነዚህ ኃይሎች ጋር ወታደራዊ እቅድ ለመንደፍ መገናኘታቸውን ዘግበዋል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከትላንት በስቲያ ሻቢያ ለውስጥ ኃይሎች ጥይት እያቀበለ ነው ሲሉ መክሰሳቸው ይታወሳል ይህ የዘ ኢኮኖሚስት ዘገባ ሻቢያ በኢትዮጵያ ውስጥ ጉዳዮች ተሳታፊ መሆኑን የሚያሳየው ሲኖ ሲል ብልጽግና ቃል በቃል አሁን ያልኩትን ዜና በበርካታ ሚዲያዎቹ እያስነገረ ይገኛል። ነገር ግን ይሄ መረጃ ፈጽሞ ከእውነት የራቀ ነው። ዘ ኢኮኖሚስት የተሰኘው የዜና ምንጭ በብሪቴን የሚንቀሳቀስና ዓለም አቀፍ የዜና ምንጭ ሲሆን ከዚህ ጋር በተያያዘ የፋኖ የኦነግ ሸኔና ህወሓት ኃይሎች በሱዳን ተገናኝተው መከሩ ወታደራዊ ስምምነት እያደረጉ ነው የሚል ዘገባ በአንዳችም ዘ ኢኮኖሚስት በሰራቸው ዘገባዎች ላይ የተጠቀሰ አንድም ቦታ ላይ የለም። ነገርግን ነገር ግን የብልጽግና ሚዲያዎች ከየትም አምጥተው ቀጥፈውታል። ነገር ግን የፋኖ ደጋፊዎችም ሆኑ ሌላው ማህበረሰብ ማወቅ ያለበት ይሄ ፈጽሞ ከእውነት የራቀ በኢኮኖሚስት ገጽ ላይ ያልተዘገበ ኢኮኖሚስት እስካሁን ያልዘገበው ዜና ነው። ኢኮኖሚስት ከሁለት ቀን በፊት ነው ስለ ኢትዮጵያ ጉዳይ አንስቶ ዘገባ የሰራው። ከዚህም ጋር በተያዘ ኢኮኖሚስት ያወጣው ዘገባ ኢትዮጵያ ወደ ቀጣይ ጦርነት ልትገባ ትችላለች የሚል ነው እንጂ የፋኖ ኃይሎች እንዲሁም ደግሞ ኦነግ ሸኔና የህወሓትና ኤርትራ ኃይሎች በአንድ ላይ ሱዳን ላይ ተገናኙ የሚል ዘገባ አልሰራም። ብልጽግና ኤርትራ የኢትዮጵያን የውስጥ ኃይሎች እየደገፈች ነው የሚለውን ዘገባውን ለማጠናከር ብቻ ሆን ብሎ በሐሰት መረጃም ዘ ኢኮኖሚስት ያልዘገበውን ዘገበ ብሎ ይህን መረጃ አሰራጅቷል። ስለዚህ ይሄ መረጃ በኢኮኖሚስት ያልተዘገበ ፈጽሞ ከሆነ የራቀ ነው። አንደኛ ነገር ብልጽግና ዘ ኢኮኖሚስት ዘገበው ብሎ ያሰራጨበት ምክንያት እንደሚታወቀው ከኢትዮጵያ ሆናችሁ የዘ ኢኮኖሚስትን ዘገባዎች በዌብሳይት ገብታችሁ ለመከታተል ስትፈልጉ ዶላር ይጠይቃችኋል ክፍያ ፈጽሞ ነው የኢኮኖሚስትን ዘገባ መከታተል የሚቻለው። ከዚህ ጋር በተያዘ ታዲያ ብልጽግና ማህበረሰቡ ይሄ አክሰስ የለውም ይህንን መረጃ የሚያገኝበትን መንገድ የለውም ብሎ ቀጥታ የኢኮኖሚስትን ግዙፍ ስም በመጠቀም የሀሰት መረጃዎችን እያሰራጨ ስለሆነ ይሄ መረጃ ፈጽሞ ከእውነት የራቀ ነው። በእርግጥ ሚዲያችን በርካታ መረጃዎችን ከዚህ ከፋኑ ኃይሎችና ከህወሀት ኃይሎች እንዲሁም ከኤርትራ ኃይሎች ግንኙነት ጋር በተያዘ በርካታ መረጃዎችን ወደ እናንተ አድርሷል። ከዚህ በፊት ሚዲያችንም በርካታ መረጃዎችን ሰጥቷችኋል። በዚህ ጉዳይ ላይ ከፍተኛ የፋኑ አመራሮች በሱዳን ተገኝተው በርካታ ውይይቶች ማድረጋቸውና የፋኖን አቅም የሚያጠናክር በአማራ ህዝብ ጥቅም ላይ ብቻ የተመሰረተ ግንኙነቶችን እያደረጉ ነው ይሄ በማስረጃ የተደገፈ ነው ነገር ግን ከኦነግ ሸኔ ከህወሀት እንዲሁም ከኤርትራ ጋር ተጣምር የሚለው ዜና በኢኮኖሚስት የዜና ምንጭ እንደተሰራ ተደርጎ በብልጽግና በኩል የሚራገበው ፈጽሞ ከእውነት የራቀ ነው ከዛ ባለፈ ግን የፋኖ ኃይሎች በሱዳን በርካታ እንቅስቃሴዎችን ያደርጋሉ አዎ ያደርጋሉ ነገር ግን በኢኮኖሚስት ከዚህ ጋር በተያዘ ያለው ነገር የለም ስለዚህ በርካታ የትግሉ ደጋፊዎች በዚህ ጉዳይ ላይ ስትደናገሩ ስላየን ነው መደናገር አያስፈልግም የብልጽግና የሀሰት መረጃ ነው ለማለት ነው አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች አልፋለው። በቅድሚያም ወሎ ላይ የደጋው መብረቁ ኮር ከወቄታ እስከ ፍላቅ የተባለው ቀጠና በርካታ የብልጽግና ኃይልን በመደምሰስ ድል ተጎናጸፈ። አፋብሀ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቁ ኮር አንሻ ክፍለ ጦር በብልጽግና ላይ በወሰደችው ከፍተኛ ጥቃት በመቄት ወረዳ ታይቶ የማይታወቅ ታሪክ ሰርቻለሁ ብላለች። ከማለዳው አራት ሰዓት ጀምሮ እስከ ምሽቱ አንድ ሰዓት በዘለቀው ላስጨራሽ አውደ ውጊያ ከወቄታ እስከ ፍላቂ ቀጠናውን ዘርግቶ ሲለበለብሎ ያመሸው የብልጽግና ሰራዊት ሙሉ በሙሉ በሚባል ደረጃ ተደምስሷል ተብሏል። የፋሺስቱ ሰራዊት ሙትና ቁስለኛውን በስምንት ፓትሮል ሲያጓጉዝ የዋለ ሲሆን ሶስት ፓትሮል ሞት፣ አምስት ፓትሮል ቁስለኛ ጭነው ሲያመላልሱ ውለዋል ነው የተባለው። የብልጽግና ጥምር ሰራዊት ተብዬው ጣረ ሞቱን አፋጥኖም ሞቱን ተረክቧል ሲሉ የፋኖ ኃይሎች አስታውቀዋል። ከአፍንጫው ዳር ሞትን እያነፈነፈ ያለው ስርዓቱ በመቄት ወረዳ በግስላዎቹ ሞትን እንዲጎርሳትም ተደርጓል። የደጋው መብረቁ ኮር የፋሺስቱን ሰራዊት ከመሀል አስገብቶ ቅንድብ ቅንድቡን በመቀንደሽ ወደማይቀረው ዓለም እየሸኘው ለአሞራ ሲሳይ አድርጎታል ሲሉም በአካባቢው የሚገኙ የመረጃ ምንጮች ለሚዲያችን ገልጸዋል። ፎክሮና ፎግሮ አማራ ክልል የገባው የብልጽግና ሰራዊት እንዲሁም በሆዱ የተገዛው ባንዳ በአንሻ ክፍለ ጦር አመርቂም አሸኛኘት ተደርጎለታል ሲሉ የአካባቢው ነዋሪዎችም ለሚዲያችን ገልጸዋል። በዚህ ውጊያ ሁለት ከፍተኛ አመራሮች የሆኑ መደምሰሳቸውም ተረጋግጧል። አፋባሃ ምስራቅ አማራ ቀጠና ሚሊቅ እዝ የደገው መብረቁ ኮር አንሻ ክፍለ ጦር በትላንቱ አውዶ ውጊያ አድማ ብችን ሁለት ከፍተኛ አመራር ሸኝቷል። በትላንትና ሁለት ከወቂታ እስከ ፍላቂት በነበረው አውዶ ውጊያ የብልጽግና ሰራዊት ሙሉ በሙሉ በሚያስብል ደረጃ ነው የተደመሰሰው። ከዚህ ጋር ተያይዞ የአማራ ሕዝብን በከርሳቸው ፍጆታ የሸጡ አብርሃምና ና ጌታቸው የተባሉ የአድማ ብችን የውህድ ምክትል አዛዥ ና ከፍተኛ አመራር በአውዶ ውጊያው ተደምስሰዋል ሲባል የቀብር ስነስርአታቸው በዛሬው ዕለት እንደሚፈጸምም ያገኘነው መረጃ ያሳውቃል። የሶስቱ ሻለቃ ውህድ ምክትል አዛዥ የሆነው ጌታቸው የሚባል ባንዳ በትላንትና ወደ ውጊያ ሲሸኝ፣ አብርሃም የሚባለው ከፍተኛ አመራር ግን ከባድ ቁስለኛ ሆነው ወደ ሆስፒታል ቢገባ የአብይ አህመድ የከርስ መሙያ ብር ህቅታውን ሊታደግ አልተቻለም ነው የተባለው። በባንዳነት ህዝባቸውን ክደው ለፋሽስቱ ሲያጎበድዱ የነበሩ ሁለቱም ወደ አምላካቸው ተሸኝተዋል ሲሉ የምስራቅ አማራ ፋኖች አስታውቀዋል። መዳረሻውን ድልና ነጻ ማነት የሆነው የአማራ ህዝብ የህልና ተጋድሎ ተጠናክሮ ይቀጥላል ሲሉ የምስራቅ አማራ ፋኖ የአፋ ባህ ጦር አመራሮችም ተናግረዋል። ይህ በእንዲህ እንዳለ ወደ ጎንደር ስናልፍ የአፋ ባህ ሰሜን አማራ ቀጠና በላይ ዘለቀዝ ሜጀር ጀነራል ውባን ታባት ኮር ድልን ተቀዳጀ። በትናንትናው እለት ሜጀር ጀነራል ውባን ታባተም ኮር ጉና ክፍለ ጦር አርበኛ ገብረ መስቀል ደርብ ብርጌድ፣ ጋፋት ሻለቃ፣ ኮኮብ ሻለቃና ታቦር ሻለቃ በመቀዳጀት ከደብረ ታቦር እብናት እብና ሲጓዝም በነበረ የስርዓቱ ቅጥረኛ ላይ ከ12 ሰዓት ጀምሮ እስከ ቀኑ 6 ሰዓት ከ40 ልዩ ቦታው ቡሮ ተብሎ በሚጠራ ቦታ ደፈጣ በመጣል የብልጽግናን ኃይል በሚገባው አስተናግደውታል፣ ሲባል ከደብረ ታቦር 18 መኪና የብልጽግና ኃይል ሬሽን የጫነ ሲሆን ከእብናት የወረዳው አመራር ከ10 መኪና በላይ ታጅቦ ሲመጣ አናብስቶቹም ምን ውስጥ ገባው ብሎ እስኪርበተበት ነብሱን ለማትረፍ ነብሱን ለማትረፍ እስኪፍጨረጨረ ድረስ በአውደ ውጊያው አሹረውታል። በዚህም የሞተ 14 ቁስለኛ ከ20 በላይ ተመዝግበዋል፣ ነው የተባለው። ወደ ጎጃም አልፋለሁ። በምዕራብ አማራ ግጥና ችጓዴና አዲስ ቅድም በተደረገ ውጊያ ከ15 በላይ የገዛዝ ወታደሮች ሲገደሉ ከ23 በላይ የሚሆኑት መቁሰላቸው ታወቀ። በአፋባሃ ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ 15ኛ ኮር 44ኛ ክፍለ ጦር 10 አለቃ ኤፍሬም አጠናፎ ብርጌድ ትጓሊና አዲስ ቀደም ቀጠናዎች በትላንትናው ዕለት ባደረገው ተጋድሎ ታላቅ ድል መቀዳጀቱን ሚዲያችን ለማረጋገጥ ችሏል። በውጊያውም ከ15 በላይ የብልጽግና ሰራዊት ተላላኪ ወታደሮች ሲገደሉ ከ23 በላይ የሚሆኑት መቁሰላቸውን ሚዲያችን ከእዙ ሕዝብ ግንኙነት መምሪያ ለማረጋገጥ ችሏል። ከተገደሉት መካከል ጥላይንየው ምንችልክ እንዴ ደስ ያብዬ የተባሉ የብልጽግና መንገድ መሪ ፖሊስ አመራሮች ይገኙበታል ተብሏል። በውጊያው ሙትና ቁስለኛ ከተደረጉት ወታደሮች በተጨማሪም በርካታ የብልጽግና የጦር መሳሪያ ከነተተኳሹ የተማረከ ሲሆን የተፈጨ የምግብ እህል፣ ዘይት ከ150 ኪሎ ግራም በላይ ምስር፣ ዘጠኝ ኩንታል የድንች ሬሽን እና ከተለያዩ የማብሰያ ቁሳቁሶች ጋር በፋኖ ቁጥጥር ስር መዋሉን ሚዲያችን ከእዙ ህዝብ ግንኙነት ለማረጋገጥ ችሏል። እንዳለ ሰበር ዜና እዚሁ ጎጃም ላይ ከጦር ግንባር ተሰምቷል። ከጎጃም ሰበር ዜና ሲሰማ የጎጃሙ የአፋባሃ ጦር በኤርፖርቱ ዙሪያ ከባ በመፈጸም በኤርፖርቱ አቅራቢያ በሚገኘው የመገናኛ ካምፕ ላይ መብረቃዊ ጥቃት ፈጽሟል። የፋኖ ኃይሎች በሰነዘሩት ጥቃት በመገናኛ ካምፕ ውስጥ የነበሩ በርካታ ወታደሮች ሲገደሉ የቆሰሉም በርካታ ናቸው ተብሏል። ከምንም በላይ የአገዛዙ ኃይል በባህር ዳር ዙሪያ ድብደባ ሲፈጽምበት የነበረው አንድ ታንክም በነበረው ውጊያ በምስሉ ላይ እንደምትመለከቱት ሲቃጠል አገዛዙ ከፍተኛ ኪሳራ አስተናግዷል። የተባለው በተጠና መልኩ በአገዛዙ ካምፕ ላይ ባላሰበውና ባልጠበቀው ሰዓት ጥቃቱ የተሰነዘረበት የብልጽግና ሰራዊት መግቢያ መውጫ እስኪ ጠፋው እየተመታ ሲሆን፣ ይህንን ኃይል ለማስጣል ተጨማሪ ኃይል ከባህር ዳር የመጣ ቢሆንም ከረፈደ እንደደረሰ ነው የተነገረው። ቁጥራዊ መረጃዎችን ጥርት ብለው እስካሁን ባይደርሱንም ነገር ግን ከ50 በላይ ክላሾችና ቁጥሩ ያልተገለጸ ድሽቃና ሞርተር እንዲሁም ስናይፐር መማረኩም ተገልጿል። ተጨማሪ መረጃዎች ከእዙ ሲወጡ ወደ እናንተ ይዘን የምንቀርብ ይሆናል። እስካሁን ያለው ግን ከቦታው የመረጃ ምንጮቻችን ያደረሱን ነው። ይህ በእንዲህ እንዳለም የአፋባሃ ጦር በተለያዩ አካባቢዎች እንደነገር ናቸው ከፍተኛ ድልን ሲቀዳጅ የአፋሃድ ጦር ደግሞ በአውደ ውጊያ በወሎና በሸዋ እንዲሁም በጎንደር ደማቅ ድሎችንም አስመዝግብ ያለው ሲል ይፋ አድርጓል። የአፋሃድ ምክትል የህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ሙላቱ አሞራው ካገኙት ድል ጋር በተያዘ ከሚዲያችን ጋር ቆይታ አድርጓል። ከአመራሩ ጋር የተደረገውን ቆይታ አድምጠን እንመለስ። በሰፊው ያገኙትን እድሎች ይነግረናል። ሰላም ጤና ይስጥልኝ፣ እንዴት ከረማችሁ? በቅድሚያ እነዚህን የግንባር አውደ ውሎች እንዳቀርብ በሚዲያችሁ ስለጋበዛችሁኝ በታላቁ የአማራ ህዝብና የአማራ ፋኖ ዝባይ ድርጅት እንዲሁም በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለምስጋኔን እያቀረብ ወደ ዝርዝር የግንባር አውደ ውሎች ያልፋለሁኝ። የአማራ ፋኖ ዝባይ ድርጅት የሕዳር 5 2018 ዓ.ም ዓውደ ውሎ በሸዋና በጎንደር ደማቅ ድሎች ተመዘገቡ። የተሸነፈው የአገዛዙ ጦር ንጹሐን ገበሬዎችን አጠቃ። በሸዋ ጠቅላይ ግዛት በተጉለት አውራጃ ሞጃና ወደራ ወረዳ ታምረ ማርያም ድንሽቅ መገንጠያ ዋሻ መድኃኔ ዓለም አካባቢ እንዲሁም አቧራ፣ ግራራምባ፣ ኮረምቲት፣ ደብተሮች፣ አባሃጉርና ሳማጉር በተባሉ ስምንት ቦታዎች ከአገዛዙ የመቶ ሦስተኛና የመቶ አራተኛ ክፍለ ጦሮች ሕዳር 04 2018 ዓ.ም በከባድ ሁኔታ የተፋለመው የአማራፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዛ አካል የሆነው መሐመድ ቢሆነ ኮር ጀግናው የደጃዝማች ተሰማር ገጤ ክፍለ ጦር፣ አስቴጎማ ተራራ ክፍለ ጦር፣ ብርኬ ደምሴ ሻለቃ፣ በቀጠናው ላይ ያለው የአርበኞች ጦር ሰገነት ብርጌድ ከሌሊቱ 7 ሰዓት አንስቶ እስከ ቀኑ 7 ሰዓት ከጠላት ጋር ባደረገው ለህ አስጨራሽ ውጊያ ከደብረ ብርሃን ተነስቶ በመጀመሪያ ወደ ውጊያ የገባው የአገዛዙ መቶ አራተኛ ኮማንዶ አየር ወለድ ወደ ተዘጋጀለት ሞት ቀጠና ስቦ ከፍተኛ ጉዳት አድርሶበታል። በዚህ የተደናገጡት የአገዛዙ ጦር መሪዎች ሰላ ድንጋይ ያለውን የመቶ ሶስተኛ አየር ወለድ ኮማንዶ በአጋዥነት ቢልኩትም ምንም የተለዩ ውጤት ሳይገኝ ሁለቱም ከፍተኛ ጉዳት ደርሶባቸው ወደ መጡበት በሽንፈት ተመልሰዋል። የተመታውን የመቶ አራተኛ አየር ወለድ ኮማንዶ ለመርዳት የደረሰው የመቶ ሦስተኛ አየር ወለድ ኮማንዶ ክፍለ ጦር በደረሰበት ጉዳት ተበሳጭቶ ወደ ኋላ እየተመለሰ ባለበት ጊዜ የገበሬዎችን የተሰበሰበ ሰብልና ቤት ንብረታቸውን በአብሪ ጥይት አቃጥሎ የተለመደውን የጦር ወንጀል ፈጽሟል። በአውደ ውጊያው በጠላት ላይ የደረሰው ጉዳት እየተጣራ ይገኛል። የአማራ ፋኖዝ ባይ ድርጅት ሸዋ ጠቅላይ ግዛት እዝ ልዩ ዘመቻ ኦፕሬሽናል ቡድን ደግሞ ሕዳር 04 2018 ዓ ም በመንዝና ግሻ አውራጃ ሞላሌ ከተማ የሚገኙ ወታደራዊ ዕላማዎችን ለመምታት ወደ ከተማዋ ሰርገው በመግባት በተሰራው አስደማሚ ኦፕሬሽን ስድስት የአገዛዙ ወታደሮች ከባድ ቁስለኛ ሲሆኑ ሁለቱ የተለየ ስልጠና አላቸው የሚባሉ ኮማንዶዎች ደግሞ ሙት መሆናቸውን ይህ መግለጫ እስከወጣበት ጊዜ ተረጋግጧል። በተመሳሳይ የዚህ የእዙ ልዩ ዘመቻ ኦፕሬሽናል ቡድን ሌላኛው አካል በይፋትና ጥሙጋ አውራጃ ደብረሲና ከተማ ሕዳር 4 2018 ዓ ም ሰርገው በመግባት ያገዛዙ አየር ወለድ ላይ ባደረሱት ድንገተኛና መብረቃዊ ጥቃት ሁለት ያገዛዙ ተዋጊዎች ተደመሰሱ፣ አምስቱ ደግሞ ከባድ ቁስለኛ ሆነዋል። በዚህ በሸዋ ግንባር የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደጽዮን ኮር አካል በሆነው ጀግናው አጼ ዳዊት ክፍለ ጦር ሕዳር 4 2018 ዓ.ም ከሌሊቱ 8 ሰዓት ላይ ወታደራዊ ኢላማዎች ላይ ብቻ አነጣጥሮ በሸዋ ጠቅላይ ግዛት መራ ቤት አውራጃ በሚዳና ሬማ ወረዳ ሬማ ከተማ ዙሪያ በተሰራ ልዩ የከተማ ኦፕሬሽን ልዩ የከተማ ውስጥ ኦፕሬሽን አምስት የሚኒሻ አመራሮች ከነ ትጥቃቸው በቁጥጥር ስር የዋሉ ሲሆን ስማቸውና ማረጋቸው ይህን ይመስላል። አንደኛ፣ በሸዋ አባቢ ዋና ሻለቃ መሪ፣ ሁለተኛ፣ አባቡ ዘለቀው ምክትል ሻለቃ መሪ ሶስተኛ በለጠ መስፍን ሻምበል መሪ፣ አራተኛ እንዳዘነው ግርማ ጋንታ መሪ፣ አምስተኛ በላይ ከፋለ ጋንታ መሪ። ምርኮኞቹ የዓለም አቀፍ ሕግን በጠበቀ መልኩ ወደሚቆዩበት ስፍራ ተወስደዋል። እነዚህም ሆኑ ሌሎች በድርጅታችን እጅ ያሉ ምርኮኞች ከዓለም አቀፉ ቀይ መስቀል ጋር በሚደረግ ግንኙነት ሰብአዊ መብታቸው ተጠብቆ እጣፋንታቸው ይወሰናል። የአማራ ፋኖስ ባይ ድርጅት ጎንደር ጠቅላይ ግዛት እዝ ሕዳር 2 2018 ዓ ም በጋይንትና አጎራባች ወረዳዎች ከሀገረ ገነት እስከ ታጥሮ በር ድረስ በነበሩ አውደ ውጊያዎች በተደረጉ ፍልሚያዎች የ26ተኛ ከፍ ያለው ደሴ ኮር የዚህ ኮር አካል የሆኑት ጀግናው የኮሩ ተወርዋሪ ኃይል ጀግናው የአንበሳው ጋይንት ክፍለ ጦር ጀግናው ተራራው ራስ ጉና ክፍለ ጦር በጥምር በሰሯቸው ኦፕሬሽኖች በአገዛዙ ጦር ላይ ሰፊ ጉዳት እንዲደርስበት ሆኗል። በደንጓጥ ጎሃ እስላም ቀብር ፈላሽት ከአፋፍ መንደር እስከ ጉሃ ኪዳነ መረት በተደረጉ አስደማሚ የጀግንነት ትንቅንቆች የአገዛዙ ጦር ከብቢዋለሁ ያለው ሻምበል አጥናፉ ብርጌድ ከአደጋ ቀጠና ለማውጣት የኮር የክፍለ ጦር አመራርና የሰራዊታችን አባላት እኔ ልቅደምን የልቅደም በሚል የወንድማማችነት ስሜት የጠላትን ውጥን አምክነው ወገንን ነፃ አውጥተዋል። በሌላ በኩል የኃይሌ ዘውባንተ ተወርዋሪ ክፍለ ጦር በስማዳ ወረዳ ሰሞኑን በተደረጉ ውጊያዎች የኳሳ ቀጠና አስደማሚ ድሎችን ተቀዳጅቷል። ዝርዝሩን በቀጣይ ቀናት ይፋ እናደርጋለን። ለዛሬው ያሉኝ ዝርዝር የአውደ ውጊያ ውሎ መረጃዎች እነዚህን ይመስላሉ። እውነትም የፋኖ መንፈስ ሕያው ነው። ክብርና ሞገስ ለትግሉ ሰማዕታት። ድል አማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ሁሉ ድል አማራ ህዝብ፣ ድለ ኢትዮጵያ ህዝብ። ህዳር 5 2018 ዓ ም የአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነትና የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ቃል አቀባይ አርበኛ በበሙላቱ ነኝ። ከግንባር አሁን በቀጥታ ከአዲስ አበባ ወደተሰማው ተሰማው ሰበር ዜና አልፋለሁ። በአዲስ አበባ የቦሌ ክፍለ ከተማ ከፍተኛ ባለስልጣናት ተገድለው መገኘታቸው ተሰማ። የቦሌ ክፍለ ከተማ ጸጥታ ዘርፍ ኃላፊ አብዲ ገመቹና የቦሌ ክፍለ ከተማ የኦሮሚያ ጉዳዮች አስፈጻሚ አዱኛ ቦና የተባሉ በብልጽግና የተሾሙ ሹማምንቶች አንድ ላይ ተገድለው መገኘታቸው ሲነገር፣ አብዲ ገመቹ የተባለው ግለሰብ ከቦሌ ክፍለ ከተማ በተጨማሪም በአዲስ አበባ ምክር ቤት የካቢኔ አባል መሆኑም ተነግሯል። ባለስልጣናቱ ግድያ የተፈጸመባቸው በቪኤት መኪናቸው ከቦሌ ክፍለ ከተማ መውጫ ሰንሰለት መንገድ ላይ ሲሆን ሁለቱም በጥይት አንገታቸው በስቶ በአካባቢው ነዋሪ የተገኙ ሲሆን መኪናቸው ረጅም ሰዓት መሃል መንገድ ላይ በመቆሙ ሾፌሮችና ነዋሪው ጉዳዩን ለማጣራት ሲሞክሩ ሁለቱም አንገታቸው በጥይት ተመቶ እንዳገኟቸው የተነገረ ሲሆን በመኪናው ላይ ምንም አይነት ስብራት አለመኖሩ ደግሞ ግድያው በእቅድ የተፈጸመ መሆኑን እያሳያል ተብሏል። ማህበረሰቡ በሰጠው ጥቆማ የገዳ ኮማንዶና የፌዴራል ፖሊስ በአካባቢው በመገኘት መኪናዋንና ሬሳውን እየወሰዱ ሲሆን የአካባቢው ማህበረሰብ ማህበረሰብ ስለ ጉዳዩ ትንፍሽ እንዳይል እየዞሩ ሲያስጠነቅቁ እንደነበርና እንዲሁም ስልክ እየበረበሩ ቪዲዮ አሊያም ምስል ያስቀረሰው ካለ እየፈለጉ እንደነበረም ተነግሯል። ግድያውን እኔ ፈጸምኩኝ የሚል ኃላፊነቱን የወሰደ አካል እስካሁን ባይኖርም ምናልባትም በእነዚህ ግለሰቦች የተበደለ የአዲስ አበባ ነዋሪ አሊያም የብልጽግና የበሰበሰ የእርስ በእርስ ሽኩቻ፣ የጥቅም ጉዳይ ለግድያው መንስኤ ይሆናል ሲሉ አንዳንድ ታዛቢዎች ለሚዲያችን አስተያየታቸውን ሰጥተዋል። ከዚህ ግድያ ጋር በተያዘ በአዲስ አበባ የሚገኙ ባለስልጣናት ከፍተኛ ጭንቀት ውስጥ መግባታቸውንም የመረጃ ምንጮች አክለው ገልጸዋል። ጌትነት ለአማራ አልፏል፣ ለኢትዮጵያ ታሪክ አስገንዝቧል። እኔ ሞት አልልም። ዓለም አውቆታል፣ አገር አውቆታል። በትግሉ ባላማው ጸንቶ አልፏል። ይሄ አልሞተም ሳይታወቅ የሚሞት ሳይታወቅ ባንዳ ሆኖ የሚበላ ነው። ይህ እንደዚህ አይነቱ ነው ፍጥረት የሚያስጠላ እንጂ ሞት ያለ ነው። በታሪክ መሞት ሞት አይደለም እና አገሬ፣ ዜጎቼ እንግዲህ እኔም አዝነው ነው በልጄ ሞት አላዝንም። በአማራ ማንነቱን ኑሮውን ባለማወቁ ግን እንዲያው እስከ መቼ እንዲውሎ አፄ ሚኒልክ አባታችን አድዋ ሲዘምቱ እናታችን እቴጌ ጣይቱ ጋር አውጀው ሄደው ወራ አልፈጅባቸውም ድርብሽን ድል ሲያደርጉ አድዋ። እኔ ግን ለአርባ ዓመት እየተጠጋ ነው። እንግዲህ አንድነት ባለመኖሩ አማራ ስንቱ ተቆራርጎ እንደተመለከተህ መኖር እንዳትችል በእምነትህ በአማራነትህ እንዴት አድርጎ እንደተመለከተ ባለማወቅህ አንዱ ሲሞት አንዱ ብር መቁጠር፣ አንዱ ሲሞት አንዱ መጠጣት፣ አንዱ ሲሞት አንዱ መነገድ፣ ዳንስ፣ ጨዋታ፣ ቧልታ እስከ መቼ? ይህን ቆም ብለህ የልጃችሁን ሞት በአንዳንድ ማስወገድ የልጃችሁ ሞት ስሜተኛ ሆናችሁ ሁላችሁም የጸሎት አባቶች ጸሎት አቅም ያላችሁ አርበኝነት ስሜት ያላችሁ በአርበኝነት ተነስታችሁ እንድታግዙ ይህን ትግል እኔ እስካልፍ ነው የምጠብቁ። ነገስ እኔ ሳልፍ ምን ልታገኙ እንደሆነ አስባችሁበተይ በተይ እኔስ ሳለሁ የሆነ የአማራነት ስሜት ለውጥ እንድታሳዩ በጥብቅ በአማራነት ስሜትና በንጹሃን አንድም አምላክ በልጆቼ ደም አምላክ በእምነትና በባንዲራው አምላክ ጥብቅ መልእክቴን አስተላልፋለሁ።